መቄዶንያ በእግዚአብሔር ፈቃድ የተመሰረተ ነው። ቀንኳን ስንገዛ ደላሎች አያስከፍሉንም የሰው ያለው ፍቅር በጣም ከባድ ነው እና ሁላሌሴ ለመቄዶንያ ያላለ አብሉን የሚሰጣለ እግዚአብሔር ነው እንደዛ ያደርገው ሁሉ ሰው አቅም እንዳለው ሰው መሆኑ ሰውን ለመርዳት ያው ብቆ ያደርገዋል ማለት ነው። ሾ ፕሮግራማችን ተከታታዮች ፕሮግራማችን ጀምሯል። ዛሬ የምንገኘው መቄዶንያ አዲስ አበባ ጊቢ ውስጥ ነው። እንግዲህ ከዶክተር ቢኒያም ጋር ቆይታ ልናደርግ ነው። መቄዶንያ ቆይታችን ይቀጥላል፣ አብራችሁ ተመልካቾቼ። ቅድም እንደነገርኳቸው ከዶክተር ቢኒያም በለጠ ጋ ነው የምገኘው። ዶክተር በመጀመሪያ ስላገኘው በጣም ደስ ብሎኛል። ዶክተርማ እንዳለ ነው። ለመልበድ ባይሆን ሞክራለሁ። እንደው መቄዶንያን ስናስብ ዶክተር አንተና ለማሰብ ትንሽ ከባድ ነው። ከመሰረቱ እንነሳ እና መቄዶንያ እንዴት ተመሰረተ? የተመሰረተው እንግዲህ ያው የዛሬ አስራ ሦስት ዓመት አልጋ ቁራኛ ሰዎችን ለመድረት እንደተመሰረተው ሰው እጅ ያሉ ሰዎችን ለማገዝ ነው። አሁን ምን ያህል አረጋውያን እና የአእምሮ ነዋሉ አሁን እንግዲህ ከስምንት ሺህ ሰዎች በላይ በአዲስ አበባ እና በአርባ አምስት ከተሞች እየተረዱ ይገኛሉ ማለት ነው። ስምንት ሺህ ሰው ማለት በጣም ቀላል አይደለም። ልክ ነሽ። እንደው በቀን ምን ያህል ወጪ ያወጣል? አዎ እንግዲህ ወጪው እየጨመረ ነው፣ ሁሌ እየጨመረ ነው ከቀን ወደ ቀን ሰውም ስለሚገባ አሁን ወደ ሁለት ነጥብ አምስት እየደረሰ ነው የቀን ወጫችን ሜዲካል ሁለት ነጥብ አምስት በላይ እንኳን በግለሰብ በጣም ከባድ ነገር ነው በተለይ ደግሞ በአገር ውስጥ ግላታ ብቻ የውጭ ፈንድ የለውም ቋሚ ገቢ የለውም ይህን ሁሉ እያወጡ ማኖር ልክነች በጣም በእግዚአብሔር ያለ ስለሆነ ነው የተሻለው እንጂ በጣም ከባድ እኔ አጋጣሚ ድሬዳ አልሻኝ እና ድሬዳዋ በሄድኩ ቁጥር መቄዶኒያ ሳላይ አልመለስም እና እዛ ያሉትን ሰዎች አያለሁ ያረጋሁ ያለሁ እና እንዴት ነው የሚሆኑት ብዬ እጠይቃለሁ። እዚህ ደግሞ ስመጣ የእውነት በጣም ነው የደነገጥኩት። በቃ መቄዶኒያ እንደምናስበው ከውጭ እንደምንሰማው አይደለም። የምርም መተን ማየት፣ በደንብ ማየት ነው። በትክክል መቄዶኒያ እየሰራ ያለውን ስራ የምናውቀው ነው። ዶክተር እንግዲህ ይሄንን መቄዶኒያ፣ ለመቄዶኒያ እኔ ሸክም ነኝ ባለቤተኞች የምታስተዳድረን ይትላላለህና ምን መሰለሽ ይህ ሥራ ሲጀመርም እሷ ነች። ሲጀመርም የነበረችው አብረን የጀመረችው፣ ያው አንቺም ሳታዪያት አትቀሪም። የዞር ዞር ስትይ ጠይቃቸው፣ አረጋውያን የሚነግሩሽ ስለ እሷ ነው። በየቀኑ የምተከታተላቸው እሷ ነች፣ ዳይፐር የሚለወጥላቸውን ምግብ ማግኘታቸውን አላበሳቸውን ቴቱ ደ እንቅስቃሴውን በደንብ ነው የምታየው። እዚሁም የምትኖረው እዚህ ግቢ ውስጥ ነገራችን ላይ ቢቀ ሁሉም ሰው እዚህ ነው የሚኖሩ እራሱ። ያ ደግሞ ጥሩ ነው። ሰው እዚህ ሲኖር አንድ አይነት ምግብ ነው የሚበላው፣ አንድ አይነት ሽንት ቤት አንድ አይነት ነው የሚጠቀሙ። ሁሉ ነገር አንድ ስለሆነ ራሱ ችግሩም ካለ ራሱም ስለሚጎዳ ሁሉም በደንብ ይሰራል ማለት ነው እና ሲጀመርም አሁንም ስራው ነው የምትሰራው እሷ ነች። እኔ ግን ያው እንዳልሽው ነው ስራ እየሰራው አይደለም ያለት እንደ 9 ዓመት ሆኖኛል ሲጀመርም እንደዚሁ አልፎ አልፎ ነበር የምሰራው። ወደ ጡረታ ውስጥ ገብቻለሁ ማለት ነው። ከዚህ በፊት አንዴ መጣን ነበርና በዊልቸር ያሉ እናት ናቸው የኔ እድሜ ጨምሮ ጨምሮ ይስጥ ብለው ሲመረቁ ነው ሲመረቁ ይሰማሀል። እንደው የተለያዩ ምረቃቶች ይደርሰዋል ብዬ አስባለሁ። ለምን በጣም ከአይምሮ በላይ ነው ያደረገን ለእኔ ያላቸው ፍቅር እንደ ጥሩ ነገር። ትንሽ እንኳን ጥሩ ባደረግላቸውማ ምን የሆኑ ነበር ብዬ አስባለሁ። በጣም እኔ ይገርመኛል። ስበናቸው፣ ማንነታቸው፣ መንፈሳዊነታቸው፣ ጥሩነታቸው፣ ሁለት ሀሳቢነታቸው በጣም ነው የሚገርምሽ። በተለይ እናቶች እንጃ በጣም እኔ ብዙ ሰው እንደዚህ አይነት ሰው ብዙ የለም ብዬን ማምነ ሁን ተይቅ ውጭ ያለ ሰው የለም። ከብዙ ሰው የተሻሉ ናቸው። ሰው ወደ ታንኳን ምሎልሽ ትረሻለሽ። እንረሳለን አሁን እኛ። እነሱ ግን በቃ እያንዳንዷን ነገር ያስታውሳሉ። ምርቃታቸው፣ ምግብ ሲበሉ፣ ምግብ ሲበሉም ጸሎት ሲያደርጉልን፣ ሲነግሩኛ፣ ሲተኙ፣ በየደቂቃው ስለኛ ማሰብ እንዴት ነው አይገርምሽም? በጣም ጥሩነት ማለት እኮ ይሄ ነው። የሚረዳቸው እግዚአብሔር ነው እና ምንም ሳይደረግላቸው ግን ብዙ እንደተደረገላቸው ነው የምታያቸው። እና ልክ በቃ ከልጆቻቸው በላይ ነው የሚሆን ምታ በጣም በጣም በጣም ይሳላሉ ለእኛ ምን ይላሉ እና ጥሩነታቸው፣ መንፈሳዊነታቸው በጣም ይገርመኛል። በጣም በጣም ለእንደዚህ አይነት መልካም ተግባር መመረጥ ይፈልጋል ማንኛውም ሰው ላግዝ ማገዝ የሚችል አይመስለኝም። በተለይ በእንደዚህ በትልቁ ማገዝ በጣም መመረጠን ይፈልጋል ብዬሽ አስባለሁ። ላለው ትውልድ ከታች ደግሞ ለሚመጣው እንደዚህ አይነት መልካም እና በጎ ተግባራቶችን እንዲሰሩ እንደው መልዕክት ምን አለ? አሁን እንኳን መልዕክት ለማሳለፍ ብቃቱም የለኝም፣ ግን ቅድም ያልሽው ልክ አንድ ነገር ያው፣ ምንም ስራ ስትሰሪ ጥሩ እንኳን ቢሆን ፈቃድ እግዚአብሔር ማየት ትናለና እግዚአብሔር ፈቃድ ከሆነ ነገሩ ጥሩ ይሆናል ማለት ነው። ይሳካል፣ በቃ መስመር ይዘልሻል እና መቄዶኒያ በእግዚአብሔር ፈቃድ የተመሰረተ ነው ሳይሆን ማለት ነው። ምክንያቱም ሰው ለመቄዶኒያ ያለው ተቀባይነት በጣም ነው የሚገርመሽ። አሁን እኛ ስንሄድ ዕቃ እንኳን ስንገዛ ደላሎች አያስከፍሉንም፣ ሌላ ሰው ብዙ ሊያስከፍሉ የሚችሉ ማለት እኛ መኪኖች ሲያው ፓርኪንግም እንኳን ምነሱ ምንም ብር የሌላቸው ሰዎች አይደሉም መኪኖቻችንም የሆነ ቦታ ሲቀመጥ ያጥቡላሉ እንደዚህ በቃ የማጠብቂው ነገር ሰው ያለው ፍቅር በጣም ከባድ ነው እና አሁን እዚህ በገቢ ማሰባሰቢያው ላይ ራሱ ሁላሌት ለመቄዶንያ ነው ያላል። ሀብቱንም ይሰጣል ቤቱን ያለውን ማለት ነው እና ስሜቱ ይሄ እኮ እግዚአብሔር ነው እንደዛ ያደረገው ዚብሔራይሽ ልብ ውስጥ በመቄዶንያ የሚለውን እንደዛ ያደረገው እግዚአብሔር አይል ነው እና ይህንን ስታይ ህዝቡ በጣም ነው የሚገርምሽ። ኦረዲ ምንም የምታስተላለፍ የለትም መልእክት የለም። ሰቡ ራሱ በደስታ በፍቅር እያገዘ ሁሉም ማለት ነው ተማሪው፣ የሃይማኖት አባቶች፣ የመንግስት ኃላፊዎች ሁሉም ለመቄዶንያ ሆኖ አንድ ነው። በቃ ምንም ነገር ምንም ሰው ቢያይለም እና በጣም በዚህ አጋጣሚ ሁሉንም አመሰግናለሁ። የሚዲያ ተቋማት፣ ድርጅቶች፣ ግለሰቦች ሁሉ ሰው ትልቅ እንትን ለመቄዶንያ ነው ያለው እና ህብረተሰቡ እንዲያጠናክርልን ነው ። አሁንም ስራው ብዙ ነው፣ ወጪው ብዙ ነው። ብዙ ሰው ለምሳሌ መቄዶኒያ ብዙ ሰው የሚያገዘንና ማን ቸገር የሚመስለው ሰው ሊኖር ይችላል። አንዳንድ ሰው ያ ትክክል አይደለም። ወጪ ብዙ ነው፣ በጣም ብዙ እርዳታ ነው የሚፈልገው። እዛ ላይ ዳይፐር ተጠቃሚ ሰዎች ቶሎ ቶሎ ሐኪም ቤት የሚሄዱ በቀን አሁን እዚህ ሃምሳ መቶ ሰው ሐኪም ቤት ይሄዳል አይምሮ ማን ህክምና አልጋ ቁረኛ ሰው ማለት ደግሞ ገና አስታመጩም ህክምና የሚደው እና ፎቆች ደግሞ የተጀማምረዋሉ። አዲስ አበባ ያለው ክልል ብዙ ወጪ ስላለው ህዝቡ ድጋፉን የበለጠ ማጠናከር እና ደግሞ የሚገርምሽ ደግሞ ትናንት አልጋ ላይ የነበሩ ሰዎች ዛሬ ድነው ተንከባካቢ፣ ወጥቤት፣ ኩሽና ሰራተኞች በጣም ተለውጠዋል። እነዚህ በሰሾ የሚገቡ ሰዎች ዛሬ ድነዋል እና ይህንን እያየ ሰው አንደኛ የረዱ ሰዎች በዚህ መልኩ ሰዎች መለጧቸው ደስ ይላቸዋል ብዬ አስባለሁ። የስራው ስፋት ደግሞ ብዙዎች ያስፈልገዋል እና ህብረተሰቡን ድጋፉ እንዲያጠናክር ነው። አሁን አንድ የተጀመረ ህንፃ አለ። ለህንፃው አምስት ቢሊየን ለፊኒሽንግ ስራ ያስፈልጋል። በሰይፉ በቀጥታ በላይፍ ስርጭት ገቢ ማሰባሰቢያ እየተደረገ ነበረ። ሀገራችን የምንወዳቸው አርቲስቶች፣ የሃይማኖት አባቶች ከተለያዩ እምነት፣ ዶክተር ቢኒያም አንተም እዛው ነበርክ እና እንደው ምን ይመስልናል አጠቃላይ የገቢ ማሰባሰቢያ ሁኔታ? አዎ በጥሩ ሁኔታ እየሄደ ነው። እንግዲህ ሰይፉ ኢቢኤስ ነው፣ በሰይፉ እርዳታ ነው። እንግዲህ ነገር እያደረግን ያለ ነው። ሰይፉ በጣም በጣም መመስገን አለበት። ለምን ብቲ ይሄ ነገር ሲጀመር ከባድ ነው፣ ይሆንም አይሆንም ይችላል እኮ እግዚአብሔር ለአምኖ ይሆናል ብሎ እንግዲህ፣ ቤል መስፔል ለማግኘት ጊዜ ሊወስድ ይችላል። በጣም የፈጀውን ጊዜ ወሰድ ብሎ እንግዲህ ስራውን ትቶ ማለት ነው ትልቅ መስዋዕትነት የከፈለው እና እሱ በጣም ትልቅ እንዲመሰገን ይገባል፣ ከነባለቤቱ ቬሮኒካ ከዛ ቀጥሮ ደግሞ እንዳልሽው አርቲስቶች ታዋቂ ሰዎች በየጊዜው መግባት በማገልገል በጣም ተሳትፈዋል። ህዝቡም ደግሞ ኢትዮጵያውያንም ኤርትራውያንም የሚችሉትን በጣም እየደገፉ ነው ያሉት። ፕሮሞሽን በማድረግ አሁን ከአሻም ቲቪ ጀምሮ ላይፍ በማስተላለፍ ነው። አሻማውን ላይ በደንብ ነው የሚያስተላለፍ። ዚ አጋጣሚ በጣም እናመሰግናለን። ከዛ ቀደምም ካውንት ዳውን እያደረጉ ነገር ቀረው በደንብ ነበር ባሻም የሚተላለፍልን፣ በጣም እናመሰግናለን። ክሪስትልን፣ ሌሎች ሚዲያዎች እንደዚህ ፕሮሞሽን በመስራት ሶሻል ሚዲያ ሜንስትሪም ሚዲያ ቴሌቪዥን፣ ሬዲዮች፣ ከዛ ውጭ ደግሞ አሁን ሲቲ ባስ የለም፣ በፊት አንበሳና ሸገር ባስ አሁን አንዱ ነው ሲቲ ባስ ነው የሚባለው፣ ከተማ አውቶብስ የኛ ማስታወቂያ ታክሲዎች፣ ታክሲ ማህበራት፣ ሃይገሮች እነዚህ ሁሉ በጣም እያገለገሉ ያሉት ይህን ደግሞ ስራ ስንሰራ የመንግስት ተቋም አለ ፈቃድ የሚሰጥ ሲቪል ማህበረሰብ ሰዎች ባለስልጣን የሚባል እነሱም ደግፈውን ስሙዝሊ ስራችንን ስንሰራ ትልቅ አስተዋጽኦ አላቸው። እነሱም ወጪ ያለው ደግሞ እነዚያ አይነት ስራ ወጪዎችን ደግሞ ገና ስንጀምር ብዙ ወጪ ኢትዮ ቴሌኮም ነበር የሸፈነልን። ሳይጀምር ማለት ነው። በጣም ትልቅ ድጋፍ አድርገውልን ከዚህ ቀደም ያደርጋለው ቴሌኮም ታውቃዋለህ ያለፉት አስር ዓመታት በቋሚነት ያገዘናል። ቴክኒክም ሁሉ ነገር ሰራተኞችም እንደ ቤተሰብ ናቸው እና እነሱ እነሱ አግዘውን ወደ ፕሮግራሙ ጀመርን ማለት ነው። ከዛ ደግሞ ከተጀመረ በኋላ ድርጅቶች በርካታ ድርጅቶች እየተሳተፉ ነው። ህዝቡም እየተሳተፈ ነው እና እነዚህ ሁሉ ሊመሰገኑ ይገባቸዋል። በተለይ ህዝቡ ተቋማት በእርግጥ ትንሽ ናቸው ሲታይ ሲታያቸው የበለጠ ድጋፍ ያደርጋሉ ብዬ አስባለሁ። ዲያስፖራው በተለይ ኢትዮጵያም ያሉ ሁሉም እያገዙ ነው። በተለይ ግን ዲያስፖራው ላይ ያለው ትንሽ ከፍ ያለ ነው። በቀጣይ እንግዲህ ያው ሰው ድጋፉን ያጠናክራል ብዬ አስባለሁ እንጂ አምስት ቢሊዮን እስክትገኝ ድረስ ትንሽ ነው ያለፋል እንጂ መምላቱ አይቀርም። አይቀርም አንዳንድ ላይቭ ላይ እያየው ነበረ መኖሪያ ቤቴን ሰጠው ከምንም በላይ ደግሞ ኩላሊቴን ውሰዱ። አንድ ተማሪ አለ አይ ቲንክ ሃይ ስኩል ተማሪ ነው። አካውንት ላይ ሁለት ብር አለ እሱን ሁለት ብር መለገስ ፈልጋለሁ። የኢትዮጵያ ሕዝብ ደግ ነው የሚባለው እውነትም ነው። ካለው ላይ ሳይሆን ከሌለው ላይ ሁሉ አንስቶ የሚሰጥ ነው። እንግዲህ እየተጠጋ ነው ደግሞ አምስት ቢሊዮንን እንደምንም ብለን እንሞላዋለን ብለን እናስባለን። እንደ መቄዶኒያ እንደ ቻሌንጅ የሚያደርገው ነገር ይሄ ይፈትናል የሚባለው ነገር ምንድን ነው? ያው እንግዲህ ስራው ምንድን ነው? የአልጋ ቁረኛ ሰዎችን ሽንት ሰገራ መቋጠር የማይችሉ ሰዎችን እዚህ መንከባከብ ተሰጠው ያለው ሰው ያስፈልጋል። እነዚህ አይነት ሰዎችን በደንብ እንደ ስራ ሳይሆን እንደ በቃ እንደ ስሎት የሚሰራ ሰው ያስፈልጋልና ከዚህ አንጻር ብዙ ሰዎች ያስፈልጋሉ። መቄዶኒያ ደግሞ ሰው ብዙ ጊዜ ስፋቱን እያየ አንዳንድ ሰዎች ወይ አንድ ሚሊዮን ብር አንድ ሰው ሲያይ ሲያዩ ትንሽ ብሮች የማያስፈልጉ ይመስላችኋል። ሁሉ ሁሉ ብር ይፈልጋል። ገንዘብ ብቻ አይደለም እና እርዳታ በአይነትም በጉልበትም። አሁን እዚህ ጥፍር መቅበጥ፣ ልብስ ማጠብ፣ ሴቶች ደግሞ ምግብ መስራት፣ ሚስተር እንደዚህ አይነት ስራዎች ብዙ አሉና በጉልበትም ማገዝ ይቻላል እና ሰው ደግሞ መቄዶኒያ መር በደንብ ሲያዩ ነው የሚያውቀውና መተውን ቢጎበኙልን ጥሩ ነው። ስራው እየሰፋ ስለሆነ ያለው ሰዎች መተው ሲጎበኙ ነው የሚያውቁት። ቀደምም አንችን ብለሸዋል። እና ቻሌንጅ በርግጥ ያው እግዚአብሔር ስለሚሰራው እኛ ስላልሰራ ነው። ስራው ውስጥ ገቢ እኮ ነው ቻሌንጅ ያለውእና ቻሌንጅ የለም ማለት ይችላሉ። ሁለተኛ ሰው ቻሌንጅ የለውም እኮ ቻሌንጅማ በደምብ አለ ለአንድ ቀን ስንገባ በቃ የእውነትን ቀንል ነገር የለም። በዛ ላይ ዋስትና የለም። ማን እዚህ እንደሚመጣ ምንም የሚታወቅ ነገር የለምና አቤት ዶክተር የተሸከመው እንትኖች እንላለን የእውነቴን ነው ምናምን ዶክተር መልካምነት ይጋባል ይባላል። ቢጋባብኝ ወደድ የእውነት ቅድም የተሸከምሽ ያልሽ ግን እኔ ያልተሸከምኩኝ ራሴም ተሸካሚ ነኝ። እኔ ራሴ የምሸከም ሰው ነኝ። ራሴ እግዚአብሔር የሚሰራ ነው የሚሰራው እዚህ እውነት መናገር ያስፈልጋልና፣ ለዚህ እኮ ነው ሁሉ ነገር በቃ ስሙዚል የሚሄደው እግዚአብሔር ስለሚሰራ እንደኛ ቢሆንማ እንኳን ሰው እራሳችንን መረት አንችልም። እንግዲህ በርካታ አረጋውያን እናትና አባቶች አሉ። አረጋውያንም እንዴት ትገልጻቸዋለን? አረጋውያን ማለት እንግዲህ በጣም መጽሐፍ ቅዱስ አሁን ስታይ አረጋዊን ተሽ ታላቅ አሁን መጽሐፍ ቅዱስ ላይ ያዕቆብ እና ኢሳው ወንድማማች ናቸው አይደል? ታላቅ በመሆኑ እንግዲህ ያለው ክብር አይተሻል። መንታ ናቸው፣ በቀድሞ ስለተወለደ ነው ኢሳቅ ሲባርካቸው፣ ታናሹን በምርቃቱ ታላቅ አድርገው፣ ታላቁን ታናሽ አርገው፣ ትንሹን ደግሞ ትልቅ አርገው። ስለዚህ የአረጋዊን ምርቃት ምን ያህል እንግዲህ ከባድ ልዩነት እንደሚያመጣ የሚያሳይሽ እርግማኑ ምን እንደዛ፣ ለሽበታሙ ተገዛ፣ እግዚአብሔርን ፍራ ይላል። ብቻ በቃ ልክ እንደ እግዚአብሔር ነው የሚያሳይሽ ልክ እና እግዚአብሔርን ፍራ ይልሻል። እና በጣም ከባድ ነው። እንደዚህ ከሆነ አሁን እዚህ ግቢ የበላይ አረጋውያን ናቸው በቃ። ምክንያቱም እነሱን የሚንቅሰው ምናምን ካለ ከእግዚአብሔር ጋር ነው የሚጣለው ማለት ነው። አረጋውያን በጣም ሊከበሩ የሚገባቸው ትልቅ ከማንኛውም የህብረተሰብ ክፍል ማለት ነው ክብር ይገባቸዋል፣ ከምንም በላይ እና ምርቃታቸው በጣም ይጠቅማል። አሁን እኛ አባቶች ምን ይሏል መሰለሽ እናቶች፣ እኛ ያሉ ከሞታቸው በኋላ ምስክር እኛ ነን ይሉሻል። ምስክር ወይ ጠበቃ። ጠበቃ ማለት ምንድን ነው እንግዲህ፣ ወንጀለኛውንም ተከራክሮ ነፃ የሚወጣ ማለት ነው አይደል። በእግዚአብሔር ፊታሽ ተቀባይነት አላቸው ተስፋችን እነሱ ናቸው ማለት ነው። እና እነሱን መጠቀም ያስፈልጋል ማለት ነው። ከእግዚአብሔር የሚያቀርቡሽ ከእግዚአብሔር የሚያስታርቁሽ ናቸው። እግዚአብሔር ከእነሱ ጋር ነው ያለው እና ቀላሉ የምታያቸው አይደሉም ማለት ነው። የሚያስፈራ ነገር ነው ማለት ነው። ማለት እነሱን ብትንቂ እንደዚህ ብታደርጊ፣ ቀጥታ ከማንተን የምታልዩ ከእግዚአብሔር ጋር ነው ማለት ነው። ደግሞ በእነሱ መጠቀም መንፈሳዊ ዋጋ ማግኘት በረከት ማግኘት ምርቃታቸው ከልጅ ልጅ እኮ ይደርሳል። ምርቃት እና አረጋውያን በጣም የሚከበሩ በጣም ነው የሚወዳቸው እናቶች፣ አባቶች እዚህ ግቢያውን ስታይ ከእነሱ አንድ ደቂቃ ውጭ መሆን መኖር ይከብድሻል። እና ኢትዮጵያዊነትን ባህል ጠብቀው ሀገር ባለውለታዎች ናቸው። ዝም ብለሽ ደግሞ ስታስቡ በንት መንፈሳዊ ነሳስብ ይከባል። ዝም ብለሽ በዓለማዊ ደግሞ ዝም ብለሽ ስታየው ለሀገር ብዙ የደከሙ ሰዎች የሀገር ባለውለታ ናቸው፣ እና መብትም አላቸው። ምክንያቱም ውለታች ያለው ትውልድ እኮ ብዙ አላገለገለም። አዲስ ብቻ እነሱ ያው እግዚአብሔር ጋር የሚያስታርቁሽ ወይም ሊያጣሉሽ የሚችሉ ናቸው። በጣም አንድ አባት አንዴ የሚናደ ቢኒያም፣ አይዞ ልክ ንግግራቸው ምንም ማድረግ እንደሚችሉ ነው፣ ምንድን ያሉኝ በቃ አንድ የሆነ የዓለም የዓለም ፕሬዚዳንት፣ የአሜሪካ ፕሬዚዳንት እንደዛ ቢለኝ እኔ እውነት እንደዛ አቅም አለ ብዬ አላሰብም። መለሳቸው። ትክክል በቃ የፈለጉትን ማድረግ እንደሚችሉ ነው የሚነግሩት፣ ያደርጋሉ እንደ በእግዚአብሔር ኃይል ማለት ትልቅ አቅም ያላቸው ናቸው ማለት፣ አቅማቸው ደግሞ ከእግዚአብሔር ይመጣል። በዚህ ምድር ላይ የሚያስደስት በቴዎሪ ደረጃ መስዋዕትነት ስለ እግዚአብሔር መክፈል ደስ ይለኛል፣ ግን መቄዶን ላይ አሁን የሚሰራው እግዚአብሔር ነው እና ሰውን ይህንን ፋክት ቢያውቀው ጥሩ ነው። ብዙ ሰው እያወቀ ነው፣ ግን ብዙ አንዳንድም የማያውቀዋል። የሚሰራ ኃይል አለ። በተለይ በዚህ ዘመን ይገርምሻል በጣም እ ሁን ሚሮ በጣም የሚገርመን ሱዝግጅት መቄዶኒያም እዚህ ልደርስ የቻለው በዛ ምክንያት ነው። ሰው ይህንን ያውቀው ደስ ይለኛል። ሰው ለመሆን ሰው ለመርዳት ሰው መሆን በቂ ነው የምትል አንድ ሞቶ አለች መቄዶኒያ። እንግዲህ እሷ ልክ ነሽ ሰው ለመርዳት ምንም እንደማያስፈልግ ነው ገንዘብ የማያስፈልግ ሙቀት ወይም በተለይ ደግሞ የተናቁ ሰዎች አይሰሩም የተባሉ ሰዎች እንደሚሰሩ ለማሳየት ነው። ደግሞም ትክክልም ነው። ደግሞ እግዚአብሔር እኮ ፈለጉ ላይ ይሰራላል። ስለዚህ ሁሉ ሰው አቅም እንዳለው ሰው መሆኑ ሰውን ለመርዳት ያው ብቆ ያደርገዋል ማለት ነው። ትምህርትም ገንዘብም ምንም አያስፈልግም። እንደውም እኮ መቄዶንያ ሰዎች ከመጽሐፍ ቅዱስ ቅነት የተወሰደችው ቃላ የቅና ሰዎች በብዙ መከራ ተፈትነው ሳለ ይሻል የደህንነታቸው ጥልቀት የልግስናቸው መጠን አብዝቶታል። በጣም ድሃ የሆኑት በጣም ነው የረዱት፣ ከሀብታሞች ይበልጥ። እዚ ሁሉ እንደሚችል ለማሳየት ነው። እንደ ዶክተር በመጨረሻ ማስተላለፍ የምትፈልገው መልዕክት ካለ ማመስገን የምትፈልገው አካል ካለ። አሁ እንግዲህ ዋናው የተጀመረው የገቢ ማሰባሰቢያ ሰው እንዲቀጥል ነው። ሁሉ ሰው ማገዝ ይችላል። ገንዘብ ብቻ ሊሆን ይችላል። በማስተባበር በአካባቢ በሰፈር በቤተሰብ በሃይማኖት ዙሪያ እንደዚህ ያስተባበረው እንዲለግሱ ሁሉ ሰው ፕሮግራሙን እንዲያየው ማየቱም አንድ ጥሩ ነገር ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ የሰይፉ የሳይፎ ኦን ኢቢኤስ እና ሰይፉ ሾው ዩቲዩቦችን ልጆችም ሊሳተፉ ይችላሉ። ሁሉም ሰው መሳተፍ አለበት። ድርጅቶች እንደ ድርጅት፣ ሰራተኞች እንደ ሰራተኛ፣ ከህዝብ ጋር የሚገናኙ አሁን ለምሳሌ ራይዶች፣ ታክሲዎች፣ ጽውር ቤት እነዚህ ካፌዎች ና ህዝቡ ማስተባበር ይችላል። ዛው ከስተመር ሲመጣ አግዝ ቢሉ አንድ ሰው ራሱ በረዳት ና የሚያውቃቸውን ሰው እያስተባበረ እንዲረዳ ዜሮ ዘጠኝ አካውንት ቁጥሩ ደግሞ ቀላለው ሰባ ዘጠኝ ሰባ ዘጠኝ ንግድ ባንክ እና ሌሎች ባንኮች ውጭ ደግሞ ያሉ ዜላለ ሁለት ተራ ዜ ዘጠና ሁለት ኮፋ እንደሚም አለ በዛ እንዲያግዙ፣ ሰርግ፣ ልደት፣ ክርስትና፣ ሙት ዓመት ሰው እንዲያደርግ፣ ዚህ ከአንድ ሰው ጀምሮ ብዙ ሰዎች ሰርግ ያደርጋል። ከውጭ ሁሉ እየመጡት ትርፈ ልብሶች ካሏቸው ሰዎች እንዲረዱ፣ መኪና ያው፣ ስራው ስለሰፋ ብዙ ነገር ይፈልጋል። አሁን ቅድም ብለሻል፣ ቤት የሰጠለ ኮንዶሚኒየም የሰጠለ ሌሎችም እንደዚህ እንዲያደርጉ፣ ልጅ የሌላቸው ሰዎች ብዙ ከብዳቸውን ብያስባለሁ። ልጅ ያላቸውም ቢሆኑ እኛ ጋር እየተጦሩ ያሉ ይገርምሻል። ቤተሰብ ቤት ውስጥ እየኖሩ ማለት ነው። እዚህም የገባው አሉ እና ድጋፎች በጣም ያስፈልጋሉ። የመኪና ድጋፍ ያስፈልጋል። ብዙ እንግዲህ ወደ አርባ አምስት ስንሄድ እየከበድን የሚሄደው ብዙ ነገር ያስፈልጋል። እና የተሽከርካሪዎች ድጋፍ የመስሪያ ቤቱ ደግሞ እንደዚህ የሚለወጡ እቃዎች፣ ቁርጥራጭ ብረቶች፣ ፈርኒቸሮች፣ ማንኛውም እቃዎች ያስፈልጋሉ። ሰዎች መጥተው እንዲጎበኙ አዲስ አበባም አርባ አምስቱም ከተሞች በሙያም የሚያግዙ ሰዎች፣ ዶክተሮች፣ ነርሶች፣ ሹፌር ማንኛውም ሙያ ያለው ሰው ሁሉ ሰው ይፈልጋል። እዚህ ሁሉ ሙያ ኮንስትራክሽን ያሉ አሁን ይህን ፎቅ የሚሰራ ዮቴክ ነው በነፃ ነው የሚሰራ፣ እና ሌሎች ደግሞ ኮንትራክተሮች፣ ክልልም ላይ ምክንያቱም አሁን ወደ 250 ለማድረግ የሚያስብ ነው ብራንቾችን በአንድ አመት ሁለት አመት ጊዜ ውስጥ ስለዚህ እንቅስቃሴ በክልሎች ምን ላይ ስላለ ኮንትራክተሮች፣ ኢንጂነሮች ማንኛውም ሙያ በጉልበትም አጋዝ አረጋ እነዚህ ደስ ይላቸዋል። ሰው የሰው ፍቅር ነው በጣም የሚፈልጉትና መጥቶ ሰላም ሲላቸው ይሄ እንግዲህ ማሰባሰቢያ ደግሞ ሰዎች እንዲቀጥሉበት ሚዲያዎችም ማስታወቂያቸውን አሁን አሻም እያደረገልን እንዳለው የደረሰበትን ህብረተሰቡ በመንገር ቀጣይ ህብረተሰቡ እንዲሳጠፍ በማድረግ እንዲያገዙ እንጠይቃለን። ያው ሁሌ እንደምንለው ሰውን ለመርዳት ሰሞን በቂ ነው። መቄዶኒያ ሁሉ ሰው ይፈልጋል ማለት ነው። ከገንዘብ ይልቅ እኛ ሰው ነው የምንፈልገው። ሰው ማለት ደግሞ ትምህርት ቢኖረውም ባይኖረውም ቢማርም ባይማርም ሰው ለመርዳት ሁሉም አያስፈልጉም ማለት ነው። ስለዚህ ሰዎች እንፈልጋለን። በተለይ አትሰሩም የተባላቸው ሰዎች እግዚአብሔር በዶች ላይ አድርገው ይሰራል። እንደዚህ አይነት ሰው በተለይ ማስቀሪሆና ይፈልጋል። በዚህም የደረሰው በዛ ምክንያት ነው። ከእግዚአብሔር ቀጥሎ ሰው በገንዘብ ሳይሆን በሰውና፣ በሰው ኃይል ሳይሆን በገንዘብ ኃይል አይሰራም። በነገራችን ላይ እግዚአብሔር ኃይልና በሰው ነው። እግዚአብሔር ሰው ላይ አድሮ ማለት ነው። እና ሰዎች በጣም ይፈልጋሉ። አነሰ በዛ፣ እንደዚህ ሙያ ለኝ የለኝም ተመራያሉ ተመራያሉ ሳይሉ ማንኛውም ሰው እየመጡ በጎ ፈቃድ እንዲያገለግሉ ሀሳብም ጭምሩ በጸሎትም ጭምር እንዲያገለግሉ እንፈልጋለሁ። እንግዲህ ምስጋና ካልሽኝ ደግሞ እስከ ዛሬ ከተመሰረተ ጀምሮ ያገለግላቸው ሰዎች በጣም ነው የምናመሰግነው። በጣም እግዚአብሔር ይስጥልን። መቄዶኒያ የሁሉም አይደል? መቄዶኒያ እኮ የሁሉም ነው። እኛ እኮ እንደውም መቄዶንያን መወከልም የሚገባን ሰዎች አይደለም። ድሃዎችን እኮ መወከል ከባድ ነገር። ሀብታም ብትወክል ይቀላል ሊሆን ይችላል። እግዚአብሔር ሰዎች ናቸው እነዚህ እንደኛ አይነት ወንበዴ ሰው አይደለም የሚወክላቸው፣ አረጋን አባቶች፣ እናቶችን እና አጋጣሚ ሆኖ እነዛ ስለሆነ ነው። ስለዚህ እስከዛሬ ድረስ ለመቄዶኒያ ያገለገሉ ሰዎች መቄዶኒያ የሁሉም ሰው ነው፣ የሁሉም ቤት ነው። ስለዚህ ሁሉም የራሱ መሆኑን አውቆ እንደ ቤቱ እንዲያገዝ ነው ፈልገው። መጨረሻ ላይ ደግሞ አሻም ቴሌቪዥንን በጣም ችጋር አመሰግናለሁ የቀረች ሀሳብ ደግሞ ስልክ ቁጥራችን ሰው ለመጎብኘትም ለመርዳትም ምንም ለማድረግ ሁሉም 7 ነው 9 ሁሉ 49 ውጭ ሀገር ደግሞ 301 8 አንድ አራት 48 83 ነው። እኛም እናመሰግናለን ለዶክተር ቢኒያም ካለ ጊዜ ላይ አጣበ ለቃለ ምልልስ ፈቃደኛ ስለሆን እናመሰግናለን የአረጋውያን ጸሎት ጠብቆ ህድሜ ከጤና ጋር ያድልህላለው። የተጀመረው ደግሞ አልቆ አምስት ቢሊዮን ሞልቶ እንደምንገናኝ በድጋሚ ተስፋ አደርጋለሁ። በድጋሚ አመሰግናለሁ። ተመልካቾች ስትከታተሉት የነበረው ፕሮግራም ይሄንን ይመስል ነበረ። ከዶክተር ቢኒያም ጋር የነበረኝ ቆይታ በዚህ ተቋጭታል። እኔ አዘጋጅ ያቀረብኩላችሁ ምህረት ግዛው እስቴላ ነበርኩኝ። መልካም ሳምንት።